በአቶ ጌታቸው የሚመራው ህወት ትግራይ ሊበራል ዲሞክራሲያዊ ፓርቲ የሚባል አዲስ ፓርቲ ሊያቋቁም ነው። በአቶ ጌታቸው ረዳ የሚመራው ከህዋት የተከፈለው ቡድን አዲስ የፖለቲካ ፓርቲ ለማቋቋም በሂደት ላይ መሆኑን ከአመራሮቹ መካከል አንዱ ለሚዲያ ገለጹ። ይህ አዲስ በምዝገባ ሂደት ላይ የሚገኘው የፖለቲካ ፓርቲ በሊበራል ዲሞክራሲ ጽንሰ ሐሳብ የሚከተል መሆኑን የተናገሩት አመራሩ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 ቦርዱ ማስታወቁ ይታወሳል። የመስረዝ አደጋ የገጠመው በዶክተር ደብረ ጽዮን የሚመራው ህወሓት ከኢትዮጵያ መንግስት ጋር ተደራድሮ የፕሪቶሪያ ስምምነት እንደፈረመ ድርጅት እንደ አዲስ በቦርዱ መመዝገቡ ተገቢ ያለመሆኑን ሲገልጽ ቆይቷል። የህወሓት መሰረት ስጋት የፈጠረባቸው በአቶ ጌታቸው የመመራው የህወሓት ማዕከላዊ ኮሚቴ አባላት ከሳምንታት በፊት ባወጡት መግለጫ በዶክተር ደብረሲዮን ለመመራው ቡድን በጋራ ጉባኤ ለማካሄድ ጥሪ አቅርቦ የነበረ ቢሆንም በጎ ምላሽ አለማግኘታቸውን ገልጸዋል። በመሆኑም፣ ይላሉ የመረጃ ምንጭ የህወት ህጋዊነት ስለሚያበቃ የህዋት የፖለቲካ አላማዎችን ለማሳካት የሚያስችለን አዲስ የፖለቲካ ፓርቲ ለመመስረት ተገደናል ያሉ ሲሆን የፓርቲው ህገ ደንብና ፕሮግራሞቻችን አርቅቀው መጨረሳቸውን ተናግሯል። ምንጩ አክሎም የደጋፊዎቻቸውን ፍርማ በማሰባሰብ ላይ እንደሚገኙ ተናግሯል። ይሁን እንጂ የኢትዮጵያ ምርጫ ቦርድ ያስቀመጣቸውን መስፈርቶች ገና ስላላሟሉ እስካሁን ድረስ ለቦርዱ በይፋ ያቀረቡት ጥያቄ እንደሌለ ተናግረዋል። የኢትዮጵያ ምርጫ ቦርድም ይህ ስብስብ ለምዝገባ እየሄደበት ያለውን ሂደት እንደሚያውቅ ምንጩ ለሚዲያ ተናግረዋል። ይህ በምዝገባ ሂደት ላይ የሚገኘው ፓርቲ ክልላዊ ፓርቲ እንደሆነ የተናገሩት ግለሰብ ከኢትዮጵያ ምርጫ ቦርድ በግንቦት የመጀመሪያ ወር ላይ ቅድመ እውቅና እናገኛለን ብሎ እንደሚጠብቁ ተናግረዋል። የትግራይ ሊበራል ዲሞክራቲክ ፓርቲ እየመሠረቱ ካሉ ባሉት አንጋፋ ሰዎች መካከል የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ የህወሀት ፖሊት ቢሮ አባል የነበሩትና የትዕምት ዋና ስራ አስፈጻሚ አቶ በየነ መክሮ እንዲሁም ፕሮፌሰር ክንዲያ ገብረ ህይወት እንደሚገኙበት ታውቋል። አሁን ህጋዊ እውቅና ለማግኘት እየተንቀሳቀሰ ያለው ፓርቲ በሌተናል ጄኔራል ታደሰ የሚመራው የትግራይ ጊዜያዊ አስተዳደር የአንድ ዓመት ጊዜ ካበቃ በኋላ ክልላዊ መንግስትን ለመመስረት በምደረገው ምርጫ እንደሚሳተፍ ምንጫችን ገልጸዋል። አዲስ የምንመሰረተው ትግራይ ሊበራል ዲሞክራቲክ ፓርቲ ከኢትዮጵያ ምርጫ ቦርድ እውቅና ካገኘ በኋላ ከባለ ሀብቶች እስከ ቀን ሰራተኞች ድረስ በአባልነትና በአመራርነት ተቀላቅለው ሊሳተፉበት እንደሚችሉ ተናግረዋል። ከፓርቲው መስራቾች አንዱ የሆኑት አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትርና ፕሮፌሰር ክንዲያ ገብረሕይወት በሚኒስትር ዴኤታ ማዕረግ የትምህርት ሚኒስትር አማካሪ ሆኖ በጠቅላይ ሚኒስትር አብይ አህመድ መሾማቸው ይታወሳል። ሚዲያ እየተመሰረተ ያለው ፓርቲ ከብልጽግና ጋር የሚያገናኘው ነገር መኖሩን የጠየቃቸው ከመስራቾቹ አንዱ የሆኑት ግለሰብ ትግራይ ሊበራል ዲሞክራቲክ ፓርቲ ከብልጽግና ጋር ልክ እንደሌሎቹ በሀገር ውስጥ እንደሚንቀሳቀሱ ፓርቲዎች ተባብረው ለመስራት ይችላል እንጂ የሚያገናኘው ነገር የለም፣ ገለልተኛና ነጻ ፓርቲ ነው ሲሉ መልሰዋል። በ1967 ዓ ም በደደቢት በረሃ የተመሰረተው ህወሓት ከትግራይ ጦርነት በኋላ በገጠመው የአመራር ቀውስ ለሁለት ተከፍሎ እርስ በርሱ ሲካሰስ ቆይቷል። በነ ደብረ ጽዮን የሚመራው ህወሓት ባለፈው ዓመት ነሐሴ ወር ላይ ጉባኤ ቢያካሄድም የምርጫ ቦርድ ስላልተቀበለው ጉባኤውን እንዳዲስ እንዲያካሄድ ተጠይቆ ነበር። ህወሓት እንዳዲስ አልመዘገብም በማለት የምርጫ ቦርድን ጥያቄ ውድቅ አድርጎታል። ህወሓት እንደ ፓርቲ በቀጣዮቹ ሁለት ሳምንታት እንደ ፓርቲ እውቅና የማያገኝ ከሆነ መዘዙ እንደሚከፋ ነው የምል መግለጫ አውጥተዋል። ሌላኛው የትግራይ ክልል ኢኮኖሚ መቀሳቀስ ወጣቶችን እያሰደደ ነው። ከጦርነቱ መቆም በኋላ የኢኮኖሚ ማነቃቀያ ስራዎች አለመተግበራቸው ብቻ ሳይሆን የቀጠለ ፖለቲካዊ ቀውስ ለዚህ ዋነኛ ምክንያት ተደርጎ ይገለጻል። የትግራይ የንግድና ዘርፍ ማህበራት ቦርድ አመራር አባል ዲበኩሉ አለም ብርሃን በትግራይ የተገኘው ሰላም ዘላቂ ለማድረግ በኢኮኖሚ ማነቃቂያ ላይ ትኩረት ያስፈልጋል ይላሉ። በትግራይ ከጦርነቱ በኋላ ይበልጥ የተበራከተው የወጣቶች ስራ አጥነትና ስደት ለመቀነስ በኢኮኖሚ ዙሪያ ሊሰራ ይገባል ተገልጿል። በክልሉ የነዳጅ አቅርቦት እጥረት ጨምሮ በርካታ ችግሮች ኢኮኖሚያዊ፣ እንዲሁም ማህበራዊ ችግሮች ተባብሰው እንዲቀጥሉ ምክንያት መሆናቸው ተነግረዋል። በትግራይ ይጠበቅ የነበረው ኢኮኖሚያዊ መነቃቃት አሁንም አለመታየቱ ተከትሎ በዜጎች ላይ የተራዘመ ችግር መፈጠሩንና የወጣቶች ስራ አጥነትንና ስደት መጠን ከፍተኛ ደረጃ ላይ መድረሱ ይገለጻል። ከጦርነት መቆም በኋላ ቃል የተገቡ የዳግመ ግንባታና የኢኮኖሚ ማነቃቂያ ስራዎች አለመተግበራቸው ብቻ ሳይሆን የቀጠለው ፖለቲካዊ ቀውስ ለዚህ ዋነኛ ምክንያት ተደርጎ ይገለጻል። የትግራይ የንግድና ዘርፍ ማህበራት ቦርድ አመራር አባል ሊበኩሉ ዓለም ብርሃን በትግራይ የተገኘው ሰላም ዘላቂ ለማድረግ በኢኮኖሚ ማነቃቂያ ላይ ትኩረት ያስፈልጋል ይላሉ። በክልሉ እጅጉኑ የተቀዛቀዘውን የኢኮኖሚ እንቅስቃሴ እንዲያገግም ከሚያስፈልጉ ድጋፎች መካከል የጦርነቱ በፊት ብድርና ወለድ መሰረዝ መሆኑን የሚያነሱት በትግራይ ያሉ ባለሀብቶች እንዲሰረዝ ጥያቄ የሚያቀርቡበት ከጦርነት በፊት የተወሰደ ብድርና ወለዱ መጠን በድምሩ ደግሞ 86 ቢሊዮን ብር እንደሚደርስ መረጃ ያመለክታል። ከዚህ መፍትሔ ያልተገኘለት ጉዳይ በተጨማሪ በትግራይ የነዳጅ አቅርቦት እጅግ ሆኑ መቀነስ ደግሞ ኢኮኖሚያዊ ብቻ ሳይሆን ዘርፈ ብዙ ችግሮች እያስከተለ ስለመሆኑ ተገልጿል። በትግራይ 12.5 ሚሊዮን ናፍታ፣ 2.5 ሚሊዮን ሊትር ቤንዝል በድምሩ 15 ሚሊዮን ሊትር ነዳጅ በየወሩ የሚፈልግ ሲሆን ይህ ግን እየቀረበ ያለ መሆኑ ይገለጻል። በተለይም ካለፈው የካቲት ወር ጀምሮ ወደ ትግራይ የሚቀርብ የነዳጅ መጠን እጅጉኑ እየቀነሰ መጥቶ ሙሉ በሙሉ መቆም ጨምሮ፣ አሁን ደግሞ ከመፈለገው እጅግ ያነሰ ሶስት ሚሊዮን ሊትር በወር ወደ ትግራይ እየገባ መሆኑ የትግራይ ንግድና ኤክስፖርት ኤጀንሲ ኃላፊ አቶ ገብረ መስቀል ታረቀ ተናግረዋል። ይህን ለማስተካከል ደግሞ ከፌዴራል መንግስቱ ጋር ንግግሮች መቀጠላቸው ኃላፊውን ጨምሮ ገልጿል። አቶ ገብረ መስቀል አቅርቦቱ እጅግ በጣም ዝቅተኛ ነው ያለው፣ በዚህ ጉዳይ ከፌዴራል መንግስቱ ጋር ንግግሮች እየተደረጉ ነው። ፕሬዝዳንቱ ጨምረው የንግድ ዘርፍ አመራሮች ከመመለከታቸው እየተነጋገርን ሙሉ በሙሉ ቆሞ የነበረ የነዳጅ አቅርቦት በመግባባት በተወሰነ መጠን መግባት ጀምሯል። ከዚህ በፊት ግን ለሁለት ሳምንት ያክል አንድ ሊትር እንኳን ያልገባበት ሁኔታ ነበረ ብለዋል። በትግራይ ያሉ ኢኮኖሚያዊና ሌሎች ተያያዥ ችግሮች የዳሰሰ ውይይት ሰሞኑን ከክልሉ ባለሀብቶች ጋር ያደረጉት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ሁሉም እንቅስቃሴ መሰረት የሆነ ሰላም ለማጽናት አስተዳደራቸውን ለመስራት ገልጿል። ሁራኖች እንደምንገልጹት ይህ ሁራኖችም ያሉት ለኢትዮጵያ ከምንጊዜውም በላይ ጦርነት እንደማስፈልግ ጀመርም ነው። በተለይ ለምስራቅ አፍሪካ የጦርነት ውጤት በጣም ከፍተኛ የኢኮኖሚ ቀውስ፣ የነፍሰ መጥፋት፣ ብዙ ክሳራዎችን ነው የሚያስከትለው። በጦርነት ውስጥ በጣም ከባዱ ፈተናና አስቸጋሪ ነገር ከድጡ ወደ ማጡ ነገሩን ይወስዳል እንጂ በጦርነት የሚቀረፍ ነገር ሳይሆን ወደ መቀመጫ ዙሪያ ማምጣት የተሻለ ይሆናል። ነገሮችን በጦርነት ብቻ መመልከት ከጀመር ወደ ሌላ ጥፋት ነው እንጂ የተሻለ ነገር አያመጣም። ስለዚህ መሰልጠን ሁላችንም አለብን፣ ወደ መቀመጫ ዙሪያ ነገሮችን መፍታት። ምክንያቱም የሰው ህይወት መጥፋት የለበትም፣ የኢኮኖሚ ቀውስ መምጣት የለበትም። ነገሮችን የተሻለ ነገ ለማየት ዛሬ በመቀመጫ ዙሪያ መወያየትና መነጋገር እንደሚያስፈልግ ጀምርም ነው ምሁራኖች። አሁንም ከትላንትናው ስህተታችን ሁላችንም ኢትዮጵያዊ ተምረን ነገ ጦርነት መድገም የለብንም ሳይሆንም ያለውን ጦርነት ማስቆምም መቆም ከሁሉም በላይ ደግሞ በወንበር ዙሪያ ተነጋግረው ችግሮችን መፍታት እንደሚያስፈልግ ጀመረም ምሁራኖቹ ጥሪያቸውን እያስተላለፉ እንደሚገኙ ጀመረም ነው። ሚኪነኝ ከእለታት መረጃዎች ጋር ሚኪ ታቦር ኢንፎን ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ አግኘ። ለእሳታት ያሉኝ መረጃዎችን ይመስላሉ። በወቅታዊ ነታደር መረጃ እስከምንገናኝ ድረስ በያላችሁ በተለም ክፍል ሰላም ያቆያችሁ።